የሁላችሁ እዛ ጋር ሳይታ የሚጣ ማለት ነው፣ እያለች ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱሁ። ወደ ላይ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሀምድሊላህ። ዛሬ ሾብራ ነው ያለው። ሾብራ በመጣን ቁጥር አዳዲስ ነገር አለ። በነገራችን ላይ ሰንበት ላይ ያለ ሾብራ ከመጣሁ ማለት ነው። ያው ግን በመጣን ቁጥር አዳዲስ ነገር ነው የሚገኘው። ማሻአላህ ተባረከ ራህማን ምንድን ነው? እናውጣልሽ ልግዛልሽ። አንዷ አኳ ስርብርና ልግዛልሽ ልግዛልሽ ልግዛልሽ ማሚ እጅብሃ እጅብሃ አሚና አይዲሊ። እንደው ይኸውላችሁ ያው በሚጣ ምሪት ነው ማለት ነው፣ ምክንያቱም እሷን ተከትላል አረብያ ላይ ተወረደች። ያው እኛ እንደፈለግ ነው ሳይሆን እሷ እንደፈለገች ሁሉም ታሽከረክረን ማለት ነው። ናቸው ለውደች ዛሬ ሾብራንን አቃቤት ምናምን ያለ ነው። ሶሎ ይዘሻ እንደ አረብያው ላይ ላርጋ በቃ፣ አይ ወኔ አረብያው ላይ ሁኚ አንቺ ተላጃ ይሄንን ይመስላል ማለት ነው። የምታዩት አሪፍ አሪፍ ተላጅ ቆንጅዬ ቆንጅዬ ተላጃዎች አሉ። ዋው ማሻላ ተባረከ። እና እንደ የምታዩት በብርጭቆ ምናምን ቦታ ነው ያለ ነው ተላጃ በየአይነት ነው ያለው፣ ቴርሞስ ማለት ነው። ኮብ ለምፈልጉ፣ ደግሞ ኮብ በየአይነት እዚህ ጋ ማለት ነው

ማለት ነው። ከምስት ነው የተነሳሽ። አረብያውን ማን ወሰደ? ሰዲብ ቢቢ አልተዘዘወርኩም መሰላችሁ። ያላን ሂድ በቃ እንውጣ። እውት በራጅ እዚህ ጋ አለ። እነዚህን በነገራችን ላይ በጣም ነው የምወዳቸው። እቃ ተመረተብ በፊት አግኝቻቸው ቢሆን እልካቸው ነበር ማለት ነው። ለብርጭቆ መደርደሪያ፣ እንግዲያስ ይመጣ። እዚች ላይ ደርደራችሁ አስራችሁናል። ሞልታችሁ ይዛችሁ መሄድ ነው እዚህ ጋር ፍሩን አለ። ፍሩን ዋጋው ስንት እንደሆነ ታውቃላችሁ? 259 ብር ማለት ነው፣ 259 ብር እንዴ! ነው አሪፍ ነው እና ትንሽና ትልቅ አላቸው፣ ግን ያቸው ሰው ሲያማምሩ ርካሽ ነው፣ ወላ ርካሽ። አሁን እኔም ምንድን ነው የምፈልገው? እዚህ የጠጉር መተኮሻ ምናምን አለ። ይሄ ነው ስንት ነው ዋጋው?

ይኸውላችሁ የድሃ ወርቅ ወርቅ የምትፈልጉ፣ ይኸውላችሁ እዚህ ጋር ማለት ነው። ጉትቻ ማማ ማማ። ይሄ የእግር ጌጥ ነው፣ ይህን ይመስላል። ወደ ልብሱ ቦታ ልንሄር ነው የላ